ያየው ነው ሰው እንዳያየው እንዴት ጥንቃቄ እንደሚያደርግ ቆይ ቆይ። እንደያይ እንደያይ እንደያይ ቁም ቁም ቁም። አትከተለው፣ በደንብ አትከተለው። ቆይ ቀስ ቆይ። እዚህ ሆነ ተከተለ። እንደምትታዩት ነው እንግዲህ ጫካው በጣም የሚያስፈራ ጫካ ነው። ነው እንደምትታዩት ነው በቆዳ በቆዳ የተከበበ ነው፣ ቦታ እንዳለ ምንድን ነው የምታደርገው እዚህ ውስጥ እኮ? ሚስትህ ስለሆነች ነው እንደዚህ ነው አንተ። ሰላም ሰላም፣ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬ ደግሞ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ እመጥቻለሁ። እንግዲህ ባለ ታሪካችን እራሷን አስተዋውቃ በእሷ ህይወት ላይ ምንድን ነው የተፈጠረው፣ እኛስ ደግሞ ምን እንድናግዛት ነው የምንፈልገው የምትፈልገው የሚለውን ነገር እንግዲህ ከእሷ አንደበት የምንሰማ ይሆናል። ከዚሁ በፊት ግን አስቀድሜ እንደምላችሁ የቪዲችን ተደራሽነት እየቀነሰ ስለሆነ ይህ ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ በአክብሮ እጠይቃለሁ። ለቤተሰብ ለዘመድ ለወዳጃችሁ ደግሞ ሼር እንድታደርጉም በዛው እጠይቃለሁ ማለት ነው። አሁን ወደ ባለታሪካችን አልፋለሁ። ባለታሪካችን እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። ያው እንግዲህ እንኳን ደህና መጣሽ እንደ ቤተሰብ እንትን ስላልን፣ ያው በአንቺ ቤት ነው በእርግጥ የምንገኘው፣ ግን እንደ ቤተሰብ ስለሆነ እንኳን ደህና መጣሻልን። ያው እንኳን ቆየሽን። አንቺ እንደው ምንድን ነው ወደኛ ያመጣሽ የሚለውን ነገር ያው ያለምንም ፍርሃት ከስር መሰረቱ ጀምሮ ምን እንድናግዝሽ እንደምትፈልጊ ለመፍትሄ እስከከተገናኘን ድረስ እስቲ ንገሪኝ። እሺ እኔ እሊን ወደ እናንተ የመጣሁት የመጣሁበት ምክንያት አንድ የገጠመኝ ችግር ነበር፣ እና ያንን ችግር የሚፈታልኝ መፍታት የሚችልበት መንገድ አጥቼ ከተወሰኑ ሰዎች ጓደኞቼ፣ ምናምን የእናንተ ሚዲያ ጠቁመውኝ፣ በፈለግሽ አይነት መንገድ አጣርተው ይደርሱበታል እውነታውን ምናምን ነገር ስለተባልኩኝ ነው ወደ እናንተ የመጣሁትኝ። እና በጣም ብዙ ቪዲዮዎቻችሁን አይቼም እውነት መሆኑን አረጋግጬ ነው የቤተሰቤን ሚስጠር አሳልፌ ለእናንተ የምሰጣችሁ። እና ምን መሰል የገጠመኝ ችግር አንድ እህት አለች ማለት ብቸኛ እህት ናት። ለኔ ብቸኛ እህት ናት፣ እህት ናት ለናቴም ለአባቴም። እንዴት ስላስረዳ ማለት መተኪያ ይላል እሷ ከሌለች ብቻዬን መሆንበት ማለት ነው። እና እሷን ችግር አጋጠመብኝ። ኦኬ ኬዙ ያንቺ አይደለም ማለት ነው ኬዙ ኔ አይደለም። ኦኬ ምንድን ነው የተፈጠረው በእህቴች ላይ የሚለውን ነገር ያለ ምንም እንትን ያው ለመፍትሄ እስከተገናኘን ድረስ ከስር መሰረቱ ጀምረሽ ንገሪኝ። ምን መሰለህ፣ በእኛ ቤት ስነ በእኛ ቤት ስነ ስርዓት ሴት ልጅ ክብሯን ጠብቃ ነው ከቤት መውጣት ያለባት እና በስነ ስርዓት ተቆንጥጠን ያደግን ልጆች ምናምን ነገር እና በቤተሰብ የመጣላትን የቤተ ክርስቲያን ሰው በጣም ሰው አክባሪ፣ ትሁት ከእድሜዋ ግን የተወሰነ በለጥ የሚል ሰው ለትዳር ቤተሰቦቻችን አጭተውላት አጥተውላት ነበርና አግብታ ነው አሁን ላይ በትዳር የምትኖረው። ግን ትዳሯ ላይ ደስ የማይል ነገሮችን እያየው ስለሆነ ያንን ነገር ጥርጣሬ ሆኖ ከሚቀር ማረጋገጥ ስለምፈልግ ነው ወደ እናንተ የመጣሁት እና እሱን ችግር። ምንድን ነው የተፈጠረብሽ? ጥያቄ ወይም ደግሞ ያየሽው ነገር እህትሽ ላይ ያጋጠማት ነገር ምንድን ነው? እንዲህ ነው ብሎ ለመናገር በእውነት በጣም ከባድ ነው። አንተ ራስህ ባይነ ካላየኸው በስተቀር ሰምተልታ ምንም ማስችለው አይነት ነገር ነው። እኔ ኒ በገዛህ እህቴ ላይ ሆኖ ታየው በጣም ደንግጬ አማራጭ ስለሌለኝ ነው ወደ እናንተ የመጣሁት እንጂ እንዲህ ነው ተብሎ ለሚነገር ነገር አይደለም። በእውነት ምናልባት እንዴት እንደማስረዳ አላውቅም። እስቲ ከባለ የእህትሽ ባለቤት ስለ ግንኙነታቸው እንዴት እንደተገናኙ እንዴት እዚህ እንደደረሱም፣ ያው እንግዲህ በመሀል አንዳንድ መረጃዎችን ልናገኝባቸው ስለምንችል እነዚህ መንገዶች፣ እስቲ ከስር መሰረቱ ጀምረሽ ንገር። እህቴና ባለቤቷ የተዋወቁት ተረዲሽናል፣ ልጅ እያለች ጀምሮ ነው ማለት፣ የተወሰነ ከፍ ካለች ልትበላሽ ትችላለች ሚለው ስጋት ስላለ ቤተሰቦቻችን ሰውቻችን ጋር ታላቂናት። እኔ አላገባሁኝም አሁን ላይ እና ትዳር መያዝ አለባቸው ብለው ስለሆነ ያሰቡት ቀድመው ነው። እጮኛ እንዲኖራት ያደረጉት እሱ ኮንትሮል ያደርጋታል ተብሎ ስለሚታሰብና በጣም ስነ ስርዓት ያለው የተክርስቲያን አገልጋይ ሰው ነበር ባለቤቷ። እና ሲጋቡ በተክሊል የተጋቡት በቆንጆ ሰርግ ነበር የተጋቡት። ግን አሁን ላይ ያለው ሁኔታ ግን ደስ አይልም። አልወለዱ አራት አመት አብረው ቆይተዋል። እህቴ አሁን ያለችው ጸበል ነው። ማለት ጸበል ውስጥ ገብታ አሳፍ ስለፈለፈ የምሰማቸውን ነገሮች ማመን ስለከበደኝና ማረጋገጥ ስለምፈልግ ነው። ማለት እንዴት ሰው የገዛ ባለቤቱ ላይ እንደዚህ አይነት ነገር ያደርጋል? እህቴም በዛ ሁኔታ ሳያት የተሰማኝን ስሜት መግለጽ አልችልም። ተረጋጊ ተረጋጊ፣ ይገባኛል። ያው እንደው ግን ያው ለመፍትሄ እስከተገናኘን ድረስ በም ምክንያት ነው እህቴ ጸበል ልትገባ ገበይ ቻለችው? አይደለም ያው ጸበል ውስጥ ኦርቶዶክስ ኮንግ ትረዳኛለህ እበል ውስጥ ስትለፈልፍ እንደሰማ ነው ከሆነ ባለቤቷ ድግምት አድርጎባት እንደሆነ ነው የምትናገረው። የእሱን ባህሪ መለወጥ አይቼ እሷ እዛ ጋር የምትናገረውን ነገር ሳይ በቃ አልቻልኩኝም። እውነት ነው ሊሆን የሚችለው በእርግጠኝነት። ምክንያቱም ከኛ ጋር በጣም ክሎዝ ነበረ በጣም ባህሪው። አሁን ከቅርብ ጊዜ ወዲህ ተቀያይሮብናል። ሌላም ማላውቀው ሰው ሆኗል። ለቤት እንዲሄድ አይፈልግም። ከቤታቸው አልጠፋም ነበረ እህቴ ሁላ በጣም በጣም ነበር የምንገናኘው። እሷ ሁላ ርቀኛለች ማለት ፈልጋ እንደማትርቀኛ ቃለው ምናልባት አስገድዷት ሊሆን ገድዷት ሊሆን ይችላል። ተረጋጊና ያለውን ነገር ከስር መሰረቱ ጀምሮች ንገር። ማለት አልጠብቀውም። አሁንም እያመንኩኝ አይደለም አረጋግጣችሁ እናንተ እስከማውቀው ድረስ እያመንኩኝ አይደለም። ግን ያለችው አሁን እህቴ ባለቤቷ ቤት ነው ያለው፣ ራሱ ቤት ነው ሲሄድ፣ ግን አላገኘውም። በእርግጠኝነት የት እንዳለ አላውቅም። እንዳልፉ ነው እንዳገኘው አይፈልግም ሲል እህቴን ጸበል ስወስዳት እንኳን ያለችበትን ሁኔታ ጠይቆኛቅ በጣም ረዥም ጊዜ ሆኖታል ካወራኝ። እንዴት ባለቤት ጸበል ሆነ አንተ? እሷን ቼጋ አታደርጋትም። ይሄ ራሱ ሌላ ነገር ነው አይደል? በማላቸው በጣም ትልቅ ጋፕ ተፈጥሯል። ግን በምን ምክንያት እንዴት እንደዚህ ሊለወጥ እንደቻለ አላውቅም። ማለት በጣም ትንሽ ስርዓት ያለው ሰው ነው። በተክሌል የተጋቡት ምንም አይነት ነገር አያውቅም። ለዛም ነው ቤተሰቦቻችን ከእድሜ በለጥ የሚል ሰው ያጩላት የተሻለ ሰው ነው ብለው ስላሰቡ ነው። ግን እሱ ግን አላውቅም እንጃ። ብቻ አረጋግጣችሁ ሁሉን ነገር ባይሆን ይሻላል። ምናልባት ላይሆን ይችላል ብዬ ደሞ እፈራለሁኝና እንደው እህትሽ በጠበል እያለች ምን እያለች ነበር የምትለፈልፈው? ወይም ደግሞ ምን እያለች ነበር የምትናገረው? ስለ ባለቤቷ የነገረችሽ ነገሮች አሉ? እሷ እንዲህ ነው ብላ ምንም ነገር አልነገረችኝም። ማለት ምንም ነገር ነው የማታወራኝ። ግን ጸበል ውስጥ ሆና ስትለፈልፍ እንደሰማሁት ከሆነ የገዛ ባለቤትሽ ነው ያደረገብሽ ቤተሰቡን ለመበታተን እንድታብጂ ከቤት እንድትወጪ እንድትሞጪ አይነት ነገር እንደዛ ነው የምትጮኸው። እና እሱን ነገር ስለሰማሁ ነው እኔ ማመን የከበደኝ። ማለት እንዴት ነው እንድትሞት የሚያደርገው? መፋታትን የመሰለ ነገር አለ እኮ። አለመግባባት በመሀል ካለ አይደል። ምንም ያላደረገችው ልጅ እንድትሞት ማድረግ ማለት በጣም ከባድ ነው። በአዳም ልኮ እኔ አላምንበትም። ምንም አይነት ስልጣን የለውም አይነው። ግን ታማ ቀብር እስክትገባ ድረስ ከሄደ ምንም ነገር ደግሞ ሊሆን ይችላል። በዛ ልክ እንዴት ሊሄድ እንደቻለ አላቅም። ማለት ምን እንዳስጨከነው ነው የባዳ አምልኮ ያመልካል ብዬ የማስበው ሰው አይደለም። በጣም ጥሩ ጥሩ እንዳልኩ ነው። በጣም ጥሩ ስነስርዓት ያለው ቤተ ክርስቲያን ገልገል ሰው ነበረ። አሁን ግን እሷ የምትናገረው እዛ ጸበል ውስጥ የምትለፈልፈው ነገር እና የእሱ ማንነት አልገጣጠማለኝ። ግን እሷ ጸበል ውስጥ ሆነ የሱ አለ መጠየቅ እንዴት ሆነች አለ ማለት ከኔ ጋር መገናኘት አለ መፈለጉ ደግሞ ሳስበው እውነት ነው ብዬ ነው እንዳስብ እያደረገኛለሁ እንደው ከራ ወደ ራሷ ስትመለስ ፀበል ውስጥ እያለች ይሄን ይሄን ነገር ትለፈልፋለች፣ ግን ከወደ ራሷ ስትመለስ ወይም ደግሞ ራሷን ስታቅ ላንቺ የምትነግርሽ ነገሮች የሉም? ስለ ባለቤቷ አብረው በሚኖሩ ሰዓት የሚያሳያትን ፀባይ፣ የተለየ ነገር እንደው ካለ የምትነግርሽ ነገር የለም ነበር አለ። ግን እሷ የምትነግረኝን ነገር ነው ነገር ውስጥ ማለት የእውነት በእውነት የእውነት እዚህ ዓለም ላይ አለ ወይ ብለህ የማታስበው ፊልም ላይ የምታውቃቸው አይነት ነገሮች አሉ፣ አይደለ። ሁሌም ለሊት ዘጠኝ ሰዓት ሲሆን ከቤት ይወጣል። ሲመለስ ግን ሌላ የማላውቀው ሰው ሆኖ ይመለሳል። ወይ ልብሱ ተቦጫጭቆን የሚመለሰው ወይ የሆነ ቦታው ተቧጭሮ ደም ሆኖ ነው የሚመጣው። ጭራሽ ደግሞ ጨረቃ ሙሉ የምትሆንበት ቀን ላይ ሌላ የማላውቀው ሰው ነው የሚሆነው። ቤት ውስጥ ሌላ ጭራሽ የማይሰማ አይነት ድምጽ ነው የሚሰማው። ሌላ ጊዜ የማልሰማቸው አይነት ድምጾች ነው የምሰማው ነው የምትለኝ እኔ በጣም ብዙ ጊዜ አስፈሪ ፊልሞችን አያለሁኝና እና ምናልባት እንደውም ፊልም እያየሽ ከሆነ እሱ ተጽዕኖ አድርጎብሽ ነው የሚሆነው። እኔ መሳራለሁ፣ ለሊት አልወጣም፣ ምናምን ቢጌላት አለሁኝ። ቁም ነገር አልወስደውም ይሄ ነገር አለም ላይ ያለ ስለማላምን ማለት ነው። ግን የምትነግረኝ ነገሮች በጣም ነው የሚያስፈሩት። አሁንም አለ ብዬ አላምንም፣ ግን እንዴት ስላስረዳ ሁሌም ለሊት ሲሆን ይወጣል፣ ምን ጊዜም ለሊት ሲሆን ግን ደግሞ በይበልጥ ደግሞ ጨረቀ ሙሉ በምትሆንበት ሰዓት ላይ በጣም ማንነቱ ተቀይሮ ምናምን ነገር ሁላ የሆነ ጊዜ ፈርቼ በር ቆልፌበት ከነጋጋ በኋላ ከፍተው ሙሉ በቃ ከሰው ጋር በጣም ከብዙ ሰዎች ጋር ተደባድበህ አይነት ነገር ያለበት ፊዝካል የሚመጣው እንደዛ እስኪሆን ድረስ ሆኖ ቤቱ ተመሰቃቅሎ ሌላ ነገር ነው ሆኖ ያገኘውትኛና ማለት ቤቴ ምን ሆኖ ነው ብዬ ይጨነቃለሁ። ግን አላወቀችም። ማለት አስገምትማ፣ እንዴት ትገምታለህ? ምንም ማያውቅ ሰው የነበረ ሰው በተክሊል ያገባኸውን ሰው ለዚህ ነገር ላይ እንዴት አድርገት ገምተዋለ? እህ ነው ነው በእርግጥ አው ከባድ ነው። ግን እንደው ከዛ በኋላ እሷ ጸበል ከገባች በኋላ እሱን ለማናገር ወይም ደግሞ በቤተሰብም ሊሆን ይችላል፣ በተለያዩ በሽምግልናም ሊሆን ይችላል፣ እሱን ለማስጠየቅ አልሞከራችሁም ነበር? በእኛ መጀመሪያኛ በእንፈታው ይሻላል ብለን ቤተሰብ ሰብራ አላደረስ ነው። እስካሁን ድረስ ደብቀን ነው ያለ ነው። ማንም ፋሚሊ አላወቀም። እሱን ለማናገር ሳልሞከርሽም አንቺ እንዳልኩ ነው። እኔን ሊያገኘኝ አይፈልግም በጣም ነው የሚሸሸው። ሄጅ ያለው ቤት ብዙ ጊዜ ላገኘ ሄጅ ያለው ቤት አላገኘውም። እሱ ይታይበታል የሚሉኝ ቦታ ማይሆን ማይሆን የሚያስፈራ ቦታ ነው፣ ወይ የሆነ እዛ ጫካ ስር ነው ወይ የሆነ ወንዝ ዳር ነው ምናምን ነገር ነው ነው የሚሉኝ። እና እዛ ቦታ ደግሞ ደፍሬ ብቻዬን አልሄድም። ባላናገረው የተሻለ ይሆናል እንጂ አልሄድም። ቤት ግን በጣም ብዙ ጊዜ ተመላልሻ ያለው፣ ስልኩ ላይ ሞክረለት አለሁ። እሷም ትንጨነቃለች፣ እንደዚህም ሆና ለእሱ መጨነቋን አላቆመችም። አናግሪው ደውይለት ነው የምትለኝ። በጣም ብዙ ላገኝበት የምችልበትን መንገድ ተጠቅሜ ላገኘው አልቻልኩም። ምክንያቱም እሱ ይታየ የሚባልበት ቦታ ላይ እኔ መሄድ ስለማልችል። ኦኬ፣ እንደው ቤት ውስጥ በመገቢ ሰዓት ለማስረጃ የሚሆኑ ወይ የተለየ ነገር ያገኘሽው ነገር የለም? አጋጣሚ ሆኖ ሌላ ቁልፍ እህቴ ጋ ነበርና፣ ምናልባት እንደው ወንደላጤ ሆኖ ቤት ውስጥ ሲቆይ ብዙ የሚያሰልጉት ነገሮች ይኖራሉ፣ ምግብ ነገር አስዬለት ሊሂድ ይሄድ ምናምን ብዬ አስቤ ቤት ገብቻ አውቃለሁኝ። እህቴን ወደ ጸበል ይዤያት በሄድኩበት ሰዓት የእሷ የሆኑ የሚያስፈልጉ የሚያስፈልጓትን ነገሮች ይዤ ነው የሄድኩት። ከዛ ውጪ ግን በዛን ጊዜ ግን እቤት ውስጥ እህቴ ሄድን የማያቸው ነገሮች ሌላ ነገር ነው ማለት ሌላ ነገር ነው። ስለ ሰሎም ቤት ውስጥ ወይ ጥስ ማተሻ አገኛለው። ሌላ ሌላ ማላውቀውም ነው እህቴ ያልሆነ የሴት ልብሶች አገኛለው። እህቴ በጣ አጭር ቀሚስ ተጠቃሚ ያረለችም አጭር ቀሚሶችን አገኛለው። ወይን የተጠጣበት እቃ ወይ ነው። የሚያስፈራ ነገር ደግሞ ይሄ የሆነ ቦታ ላይ ደም ምናምን ነገር ነው የማይሆን በጣም ነው የሚያሰራው። እንዴት እንደማስረዳ አላውቅም። እና እንደው ይሄን ነገር ስታይ ለቤተሰብ ለመናገር ወይም ደግሞ ይሄን ነገር ለመፍታት እናንተ ብቻችሁን መሞከር የለባችሁም። የነፍስ አባት ሊኖር ይችላል። እንደዚህ እንደዚህ አይነት ቦታዎች ላይ ሄዳችሁ ይሄን ነገር ለመፍታት ለምን አልሞከራችሁም? ቤት ውስጥስ ጎረቤትስ? ደግሞ እሱ የት ሂዶ ነው ብለሽ የእሱን ቤተሰቦች ለመጠየቅ አልሞከርኩኝም። ግን እዛ አካባቢ ያሉ ጎረቤቶቹን ለመጠየቅ ለማናገር ሞክሬ ነበረ። ግን እነሱም የሚነግሩኝ አብዛኛውን እህቴ የምትለኝን ነገር ነበረ። ማለት ሌሊት ላይ እንደሚጮህ የማይሆን ሽታ ይሸተናል፣ ከቤቱ ጀርባ ነው የሚሉኝ። የሚሸታ እንደሆነ አይዶን ነው። ግን ሌሊት ዘጠኝ ሰዓት ሻርፕ ከቤት ውስጥ የሚወጣ የሚጮህ ድምጽ አለ፣ የሰው ያልሆነ የማይታወቅ የሚጮህ ድምጽ በጣም አሰሪ የሆነ ድምፅ እንዳለ ነው የሚነግሩኝ። ከዛ ውጪ ደግሞ እሷን ጸበል ኮሰርኳት በኋላ የተለያየ ሴት ይዞ እንደሚገባ ቤት ውስጥ በጣም ሴት ይዞ እንደሚገባ ማለት፣ አምሽቶ ነው የሚገባው፣ ሌሊት ላይ እኔ ሴቶቹ ሁኔታ እንደሚያደርጋቸው አላውቅም። ግን ሌሊት ላይ አሰሪ ድምፅ እንዳለ፣ በጣም ሴት ይዞ እንደሚገባ ነው ከጎረቤት የሰማሁትኝ። የእኛም ቤተሰብ ለማናገር ስል ደግሞ እሱ ፈቃደኛ አይደለችም። ማለት ቆይ ትንሽ እንረጋጋ፣ ቆይ እሱ እናናግረው ነው የምትለኝ እህቴ እና ወደኛም ቤተሰብ ለመውሰድ እስካሁን ፈቃደኛ ስላልሆነች እንዳላስጨነቃት ብዬ አልወሰድኩትኝ። እንደው ጸበል ከሄደች ምን ያህል ጊዜ ሆናት? ወደ ስድስት ወር አካባቢ ሆነ። ስድስት ወር እና አሁን እንደው በምን አይነት ሁኔታ ላይ ነው የምትገኘው እሷ? ወይ እግዚአብሔር ይመስገን፣ ጸበል ስለሆነች ትሻላለች። መጀመሪያ ነው የተወሰድኩበት ሁኔታ ትሻላለች። ደህና አይደለችም፣ አሁንም ደህና አይደለችም። ከጸበል ከራቀች የሆነ ነገር ልትሆንብኝ እንደምትችል አቃል ግን መጀመሪያ ከቤት ውስጥ ጸበል ታስገባት ከነበረችበት ሁኔታ ግን እግዚአብሔር ይመስገን አሁን ጥሩ ሁኔታ ላይ ነው የምትገኘው ማለት ነው? አይደለችም ከመጀመሪያው ትሻላለች እንጂ ጥሩ ሁኔታ ላይ አሁንም አይደለችም ማለት። ከጸበል ከወጣች ደና አትሆንም። ግዴታ እዟ መቀመጥ ነው ያለባት። እዛ መሆና እኮ ትለፈልፋለች ምናምን፣ እዚህ ሆና ቢሆን ደግሞ አስበው ምን ያህል ሊሆን እንደሚችል። እዛ ከጸበል ጋር እየታገለን ነው። ይሄ ሶስት ዳት ሌላ ማላቃተን ሰው ሆና ነበረ። ብቻዋን ታወራ ነበረ። የሆነ ዝም ብላ ሰውነቷን ታካለች። ድንገት መጥቼ ስነካት እንደመባነን እንደመደንገጥ ትላለች፣ ትፈራኛለች ምናምን። ይሄ በቃ የሌሊቱ ጩኸት ተጽዕኖ አድርጎባት ያለውን ነው የነገርኳት። አለ አይደል ከሱ ጋር ነው የሚገናኘው። በቃ ወይ አስፈራርቷት ይሆን አላውቅም። እሱ ነበር ነው ያሰብኩኝ የነበረውና ባህሪዋ በጣም የተቀየረ ሲሆንብኝ ጊዜ ነው ፈርቼ ወደ ጸበል ይዣት የሄድኩት። ያኔ ከነበረችበት ሁኔታ ትንሽ ትሻላለች፣ እንደዛ ነው አይደለችም እንጂ ደህና አይደለችም እንደው ቤተሰብ አይጠይቅም የት ሄደች ልጃችን ከሰፈር ስትጠፋባቸው ይሄ ለበዓላት ለምንም ሊሆን ይችላል መገናኘት ሊኖር ይችላል እና ቤተሰብ አይጠይቅም የት ሄዳ ነው ብሎ ትንሽ ራቅ ያለ ቦታ ስለሆነ ያሉት በስልክ ነው እያገኘ ናቸው ያሉት እና በጣም ያልሆኑ ብዙ እሸቶችን እየዋሸን ነው ያለ ነው አሁንም ድረስ እሷ ነቢ እንዲያዋሯት ሳደርግ ባለቤትሽን አገናኝ ይሏታል። እሱ ወይ ወደ ስራ ሄዷል የሆነ ነገር በቃ ስድስት ወር ሙሉ ምክንያት መፍጠር በጣም ከባድ ነው በእውነት በምን አይነት ትግል ላይ እንዳለን ብታውቅ በጣም ነው የምናሳዝኑት። እና እነሱ እንዳያውቁ እያደረግን ያለ ነው ጥረት በጣም ከባድ ነው። ግን የሆነ ጊዜ ይሄ ነገር የማይስተካከል ከሆነ ግዴታ ነው ማውቃቸው። ዲት እኔ አሁንም ድረስ እኔ በነገራቸውና ቢያንስ የኔ ስሜት ቢጋሩኝ ሌላ የሚያግዘኝ ከጎን የሚሆን ሰው ቢኖር ደስ ይለኛል። እኔ ብቻዬን ከአቅሜ በላይ ስለሆነ ነው ቤተሰብ ጋር ከመሄድ ብዬ እናንተ ይቻላችሁላችሁ ይሄ አስብዩ ለእናንተ የመጣሁት። ያው እንግዲህ እኛ በምንችለው ነገር ሁሉ ከጎንሽ ሆነን የምናግዝሽ ይሆናል። እንግዲህ በምናስፈልግሽ ነገር ሁሉ መፈለግ ያለብንን ነገር ፈልገን፣ እሱም ደግሞ ይገኝበታል ብለው ከሚያስቡት ቦታ ሁሉ ሄደን እንግዲህ ከገባበት ገብተን። እሱን አግኝተን ነገሮችን የምናወጣጣ፣ እህትሽንም ደግሞ ካለችበት ህመም እንድታገግም እንዲሻላትም ምናደርግ ይሆናል። በምንችለው ሁሉ ከጎንሽ እንደም ከወዲሁ ቃል ልገባልሽ እፈልጋለሁ። በየትኛውም ነገር ግን ከጎናችን ስለምታስፈልጊን ቤቱንም ታሳይናለሽ፣ ይገኝበታል ወይም ደግሞ ይሄን አምልኮውን ያደርግበታል ተብሎ የሚታሰበውንም ቦታ ታሳይናለሽ። እኛ ከኛ ሰዎች ጋር በመሆን ከካሜራ ጀርባ ያሉትን ሰዎች አይተሻቸዋልና እንዳለ የህግ ሰዎች ናቸው ከነሱ ጋር በመሆን እንግዲህ እምንችለውን በሙሉ አድርገን ይሄን ኬዝ ለመፍታት የምንሞክር ይሆናል። እስከዛው ግን እንግዲህ መልካም እድል ለሚያጋጥመንም ነገር እንግዲህ ከጎናችን እንድትሆኝ ነው የምጠይቀው። እንዴ! ይሄ እኮ ሲጨመር ጥያቄ የሚያስፈልገው ነገር አይደለም፣ ግዴታ ነው። የራሴን እህት ለማዳን እስከሆነ ድረስ ለማንም እኮ ትቆማለህ አይደል? ለጥሩ ነገር ከሆነ እኔ ደሞ እህቴን ለማዳን ነው። ምንም አይነት ነገር እኔ ማቃውን እኔ እናንተን መርዳት በምችለው ነገር በየትኛውም ነገር እኔ ከጎናችሁ ነኝ ያለሁት በማንኛውም ሰዓት መልካም፣ መልካም። ያው እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ታሪኩን። በጣም የሚያሳዝን ታሪክ ነው የተፈጠረው። እንግዲህ እህቷ በጠበል ላይ ነው የምትገኘው። ያሰራባት አንዳንድ ነገሮች አሉ። በባዕድ አምልኮ እንደዛ ብለው ነው የሚያስቡት። እና እንግዲህ እሱን ደግሞ አግኝተን የምናፋጥጠው ይሆናል። ከገባበት ገብተን ማንቁርቱን ይዘን አውጥተን እምናናግረው ይሆናል። ይሄን ነገር ደግሞ ለምን እንዳደረገውም እምንጠይቀው ይሆናል። ከዛ በኋላ እንግዲህ መጠየቅ ወዳለበት አለበት በህግ መጠየቅ ካለበት ወደ ህግ የምንወስደው ይሆናል። ይህንን ነገር ስናደርግ ግን አብራችሁ እንድትሆኑ ከልብ ጠይቃለሁ። መልካም ጊዜ። ሰላም ውድ ቤተሰቦቼ እንግዲህ ተገኝተናል። ቦታው ላይ ይገኝበታል ተብሎ የታሰበው ጫካ ላይ ተገኝተናል ማለት ነው። እዚህ ጫካ ውስጥ ነው ይገኛል ተብሎ የታሰበው ያው እንግዲህ ጫካው በጣም የሚያስፈራ ነው። ሌኒም እንግዲህ ለመግባትም ለማየትም ፈርታ ወደ ኋላ ቀርታለች። ከኛ ሰዎች ጋር ና እኔ ከካሜራ ጀርባ ካሉ ሰዎች ጋር ከጋርዶች ጋር ሆኜ ነው እዚህ ጫካ ውስጥ ለመግባት ያሰብኩት። በዚህ ሰዓት ይመጣል ተብዬ እየጠበቅኩት ነው ያለሁት እና እንግዲህ የሚመጣበት ሰዓት ደርሷል ሲገባ እጅ ከፍንጅ ይዘን አንጠልጥለን ይዘ ነው የምንወጣ ይሆናል እስከዛው ግን አብራችሁ ነው ያው እንግዲህ ውድ ቤተሰቦቼ እንደምታዩት ነው መጥቷል ተከተለው በደንብ ካሜራማን ተከተለው አየው እየተርበተበተ ነው እያየው ነው ሰው እንዳያየው እንዴት ጥንቃቄ እንደሚያደርግ ቆይ ቆይ እንዳያይ እንዳያይ እንዳያይ ቁም ቁም ቁም አትከተለው በደንብ አትከተለው ቆይ ቀስ ቆይ ቆይ ቶ እዚሁ ሆነ ተከተለው እንደምታዩት ነው እንግዲህ ጫካው በጣም የሚያስፈራ ጫካ ነው ሰው ራሱ ይቀመጥበታል ተብሎ አይታሰብም። እዚህ ጫካ ውስጥ እንግዲህ ምን ሊያረግ እንደሆነ ምንም አልገባኝም። እንደምታዩት ነው እንግዲህ በጣም እየራቀን ነው። እንከተለው፣ አሁን እንከተለው። እንደምታዩት ነው እንግዲህ ገብቷል ጫካ ውስጥ። እንግዲህ ይሄ ጫካ ሰው ይኖርበታል ተብሎ ሰው ይገባበታል ተብሎ እንኳን አይታሰብም። እና እኔ እንዴት እንደሆነ አላቅም እንደምታዩት ነው። በጣም እየተርበተበተ ነው። ልብሱን ለማውለቅ ራሱ እያሰበ ነው። የሚጠብቀው ነገር ያለ ነው ይመስላል። ቀስ በቀስ ነው በቆዳ ወደ የተከበበ ነው ቦታው እንዳለ። ምንድን ነው የምታደርገው እዚህ ውስጥ ነው? እዚህ ውስጥ ምን ያደረክ ነበር? አረ በቃ እየተዝናና ነው። እዚህ ውስጥ ነው የምትዝናነው? እያንዳንዱ ነገር እናቋለን